አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንግዲህ አሁን በአቡዳቢ ከተማ በሸህ ዘይድ መስጊድ እንገኛለን። ትንሽ ልጋብዛችሁ፣ እስኪ ላስጎብኛችሁ። በጣም ያምራል፣ ወላሂ በጣም ደስ የሚል ቦታ ነው። ን ብዙም ባይሆን በትንሹ ላስጎብኛችሁ እንግዲህ ማሻላ እያላችሁ ይህ እንግዲህ መግቢያው ነው። ብዙ የሌላ እምነት ተከታዮችም ይኖራሉ ፎቶ ለመነሳት የተለያዩ ማስታወሻዎችን ለመውሰድ ያህል ይታያቸዋል። ብዙ ሰዎች እንዳሉ እዚህ ጋር በተለይ የምታዩዋቸው የተለያዩ እምነት ተከታዮች ናቸው። ተለያዩ ተከታዮች አሉበት። ያው እንዳያችሁት ያው በጣም በሚገርም ሁኔታ ነው። ይህን ይመስላል እንግዲህ እዩት፣ በጣም ያምራል። እግ ይ ይመስላል። ይህ እንግዲህ ገና መግቢያው ነው። መስጊድ ላይ ያልደረስኩም። መስገጃ ቦታ ይለያል። ይሄ ብዙ የተለያዩ ዜጎች የሚገኙበት ቦታ ነው፣ ለመዝናናት ይመጣሉ እዚህ ጋር። ይሄ የወንዶች መግቢያ ነው መስጊዱ ይሄ ደግሞ በዛ በኩልም መውጫ አለው። አሁን የመግሪብ ሰላት እየተሰገደ ይገኛል። አሁን ለመስገድ እየገባ ነው። እንግዲህ በጣም ደስ ይላል። ሰው ለመስገድ እየተሯሯጠ ይገኛል። እኛም አብረጥ እየሮጥን ነው። ነው ይህ ደግሞ እያስቆመን ይገኛል። እንግዲህ በትንሹ መካን ይመስላል። ይህ ጫማ ማስቀመጫ የሆነው ሌባ የለም እዚህ ሀገር ላይ በነገራችን ላይ ያለ ን ረፍት